እንዴት ናችሁ? ቀደም ባሉት ጊዜያት እንግዲህ ተረት በማንበብ ፊደል በመቁጠር ታሪክ በመንገር አይምሯችን ሰፋ ይደረግልን ነበር። አሁን ደግሞ ጊዜውን መስለው የተለያዩ አማራጮች መጥተዋል። ዛሬ እንግዲህ ወራጅ አለ የምንለው ከየኔታ ፊደል ቆጠራ ጀምረን ልጆች የተለያዩ አክቲቪቲዎች የሚያደርጉበት ተረት የሚያነቡበት ታሪክ የሚሰሙበት ዘመናዊ መንገዶችን አሳያችኋለሁ። እስከ መጨረሻው ድረስ አብራችን ደግሞ አየር ጤና አንቀጸ ብርሃን ቅዱስ ኪዳነ ምሕረት ካቴድራል አብነት ትምህርት ቤት ውስጥ ተገኝቻለሁ። በዚህ ትምህርት ቤት እንግዲህ እንደሚታወቀው የልጅነታችን መነሻ የሆነውን የአቦ ጊዳ ሀሁ በቃ ፊደል በአጠቃላይ የሚጀመርበት ቦታ ነው። ዛሬም እንግዲህ እኔ ወደ ልጅነቴ ተመልሼ ከልጆቹ ጋር ሀሁ ቆጥራለሁኝ፣ ፊደል አጠናለሁኝ። ውስጥ ገብተን ደግሞ ልጆቹን እናገኛቸዋለን፣ ልጅነታችንን እንመልሳለን። እንቀላቀላቸው ተከታታይ ትንግሪ ነኝ። ወደ ልጅነቴ ተመልሼ ፊደል ቁጥር ያለው። አሁን ደግሞ ስላብነት ትምህርት ከየኔታ ጋር የተወሰነ ቆይታ አደርጋለሁ። ሰጥቷል እንደምን ነዎት? እግዚአብሔር ይመስገን፣ ሰላምናችሁ ነው። እግዚአብሔር ይመስገን። በዚህ አሁን ባለንበት በአየር ጤናን ቀጽ ብርሃን የድጓ መምህር እና የጉባኤ መምህር መምህር ነኝ። እንደዚህ አኖር አሁን እንግዲህ እንዳየሁት በጣም በርካታ ልጆችን እያስተማሩ እየፈተኑ አይቼዋለሁና ምን ያህል ጊዜ ያስተማሩ? እዚህ እዚህ ነው ነው ከመጀመሪያው ጀምሮ ጋር ከመጀመሪያው ጀምሮ ከመጀመሪያው ጀምሮ ብናገር ደስ ይለኛል። እሺ ደስ ይለኛል። ከተወለድኩበት ጀምሬ በሀገራችን በሃይ ተወልዶ ልጅ ሲያድግ ካስተጠብቆ ማድረግ እናት አባቱን መርዳት ነበር የተለመደው የኔ አባቱን እናት ልክ ለትምህርት እድሜ በደረሰ ጊዜ በሰባት አመቴ ለትምህርት ቤተክርስቲያን አገልግሎት እንዲያድር ቤተክርስቲያን ቤተክርስቲያን ትምህርት እንዲማር ቤተክርስቲያን ተምሬ እያገለገልኩ እንደዚሁ እንዲህን ቤተክርስቲያንን ነገር መሰረት እንጥል ነው የሚፈልጉትና በዚያ ህይወት ላይ አሰማሩኝ። ከሰባት ዓመት ጀምሮ በትምህርት ነው ጉባኤ ቤት ሰፊ ጉባኤ ባለበት፣ ከዚያው ከተወለድኩበት ደብር ሰፊ ጉባኤ ነበር። ያንን ሰፊ ጉባኤ ከፊደል እስከ ድጓ ድረስ ተምሬ፣ ከድጓ በኋላ አቋቋም ለመማር ቅኔ ለመማር ከሀገሬ ለቅቄ በጎጃም ክፍለ ሀገር ቅኔ ለሶስት አመት ተኩል አቋቋም ደግሞ በዚያው ባገራችን ባለውበት አካባቢ እንደ አራት አመት ያህል አቋቋም ተምሬ እዚያው ለመልሼ የገባሁት ወደ ድጓ ነው። ወደ ድጓ ገባሁ። ከዚያ በኋላ ልክ አቋቋም የአንድ እንትን ቅኔም የአንድ መምህርነት የመምህርነት ያህል ይዤ ከያዝኩ በኋላ ይህንን ግን ያው ማለት ማስትሬት እንደምትሉት በዘመናዊ በምትሉት መሰረት ወደ ቤተልሔም ይባላል ቤተልሔም ወርጄ ድጓምሮ ወርጄ ድጓምሮ ከቤተ እንደወጣሁ ሲያስተምሩኝ የነበሩት መምህር ትልቅ ታላቅ መምህር ነበሩ። መምህር አይሉ ይባላሉ። እርሳቸው የእሳቸውን ጉባኤ አሁን ጀምሬ ብለው የእሳቸውን ጉባኤ ከወዲያው ከ87 እስካሁን ድረስ በጉባኤ ላይ ያለሁት እያስተማርኩኝ ጀምሮ አጋጣሚ ሆኖ ወደ አዲስ አበባ መጣሁ። ከዘጠና አምስት ጀምሬ ደግሞ ከዚህ እስካሁን ድረስ በየአመቱ አስራ አምስት ዲያቆንም ሀያ ዲያቆንም ከዚያም በላይ እያደረግን ዲቁና እየተሰጡ የተሰጡ ትልልቆቹ አሁን ትልልቆቹ አሁን እነሱ ጓደኞች የሚሆኑ አሉ ብዙዎች ዲያቆኖች እና እስከዚህ ያለን እግዚአብሔር ይመስገን ጉባኤ አላሳጣኝም፣ እና በጉባኤ ኖርኩ ነኝ። ጉባኤ እንደዚ ነው። ይህን ጉባኤ እንግዲህ እኛ አልተተካንበት እንጂ። ድሮ ቤተክርስቲያናችን ይህንን ጉባኤ ይህንን ያብነት ትምህርት ቤት እኔ የለውም ያቆየሁት ከአባቶቻችን ከአባቶቻችን በፊት ተዋህዶ የሃይማኖታችን ቤተክርስቲያናችን ብራና ዳምጣ ብር ቀርጻ አቆይችን እኛ ደግሞ ተረክበን ዛሬ ጊዜ እግዚአብሔር እስከፈቀደ ድረስ ይዣለሁ። እንደዚህ ነው። እንደ በፊቱ ነው ወይ ሰዎች ይመጣሉ? ወይ ከድሮ ጋር ያነጻጸሩኝ ጋር ከበፊቱ ጋር ያሁኑና ድሮ ይለያያል። ድሮ ከቤታችን ተነስተን ወደ ትምህርት ቤት መጀመሪያ ትምህርት መጀመሪያችን አብነት ትምህርት ነው። አብነት ትምህርት ስንሄድ ሀሁና አቡጊዳ መልእክተ ዮሐንስ የዘወትር ጸሎት ያላት ፊደል ነበረች። ያችን ይገዛልናል፣ ያችን ይዘነዳለን። ሀ ብለን ነው መጀመሪያ ትምህርት መጀመሪያ የምንጀምረው ሀሁን እናጠናለን። እንደዚህ ሀሁ ያለን እንደዚህ እንማራለን። ከዚያ በኋላ ግዕዝ የሚባል ሀ ግዕዝ፣ ሁ ካዕብ፣ ሂ ሳልስ ይባላል። እሱ እንማራለን። ከዚያ በኋላ ደግሞ ወደታች እና ወደ ላይ እንዲገባን ልጆች ስለሆነ እንደዚህ በአግዳሚ ሲሆን በቃላችን ይሸመድደዋል። ሲዘበራረቅ ግን ወደ ላይና ወደ ታይ ሲሆን እንዴት የምን ያህል ገብቷቸዋል ለማለት ወደታይ ቁልቁል ወደ ታይ ቁልቁል፣ ግዝ እግድም ግዝ እና ቁልቁል ግዝ ይባላል ስሙ። እንኳን እንደዚህ እያልን ነበረ የምንማረው። አሁን ግን በዘመናዊ ስለመጣ ዘመናዊ ፊደል በዚያ በዘመናዊ ተምረው ስለሚመጡ ነው። ያውና ሳስተምር ከዘወትር ጸሎት ይጀምራሉ። የዘወትር ጸሎት ይማሩና ከዚያ በኋላ ቀጥለው ውዳሴ ማርያም ቢጭ ይቀጥላሉ። ከውዳሴ ማርያም መልክአ ማርያም መልክአ ጀስ ይባላሉ። እነሱን ተምረው ከጨረሱ በኋላ ወንጌል ያነባሉ። ወንጌል አንብበው ዳዊት ይማራሉ። ዳዊት ከተማሩ በኋላ ደግሞ ዜማ ያስጠብላቸዋል። ምክንያቱም የዚህ መሰረት ትምህርት አሰጣጡና የዚያኛው ይለያያል። ከዚያ ጠዋትም፣ ቀንም፣ ሌትም ነው የሚሰጠው። ከዚህ ግን ከሁኔታው አንፃር ቀን ብቻ ነው የምናስተምረው። ፊደሉን ከተማረ በኋላ መጽሐፍቱን እያነበበ የቃል ትምህርቱን፣ የዘውትር ጸሎቱን ደግሞ በማታ ነው የሚማረው። ከዚያ ከዚህ ግን ሁሉንም በአንድ ላይ ስለሆነ አሁን እንዳልኩሽ ዘውትር ጸሎት ይጀምራሉ። ውዳሴ ማርያም ይማራሉ። ወንጌል ያነባሉ። ዳዊት ይማራሉ። ዳዊት ከተማሩ በኋላ ደግሞ ዜማ ይማራሉ። ከዚያ በኋላ ዲቁና ያመጣሉ። ወደ ዲቁና መግባት ለቅዳሴ ብቁ ሆኑ ማለት ነው። ካለዚያ ካልፈለገ እስከዚህ የዘውትር ጸሎት ተምሮ ዳዊት ደግሞ ዝሞለ ራሱ ነጽሮ እዚ ደግሞ መተው ይችላል። አሁን ደግሞ አብረሆት ላይብረሪ መጥቻለሁ። አብረሆት ላይብረሪ ውስጥ ዘመናዊ የህፃናት ማንበቢያ ቦታ አለ። እዚህ ውስጥ ደግሞ ፈቃደኛ ወጣት የተለያዩ ህፃናቶችን ሰብስባ መጽሐፍ የምታስነብብ የተለያዩ አክቲቪቲዎችን እንዲያደርጉ የምታደርግ አለች። ከህፃናቶቹ ጋር እንጫወታለን፣ እናነባለን፣ ጥሩ ጊዜ እናሳልፋለን። አብራችሁም ነው አክቲቪታቸውን ጀምረዋል። እንግዲህ ሄጄ ቀላቀላቸዋለሁ ነው። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ አለልሽ። እስቲ ራስሽን አስታውቂ። ስሜ መድሀኒት አለሙ ይባላል። ልጆች ላይ ወላጆች ላይ የመስራት ትልቅ ስሜት አለኝ። እንዲሁም ደግሞ የታቀፈ ልጅ አቃፊ ወላጅ ይሆናል ብዬ ስለማመን ልጆችና ወላጆች አንድ ላይ ሊሆኑበት የሚችሉ የትኛውንም አይነት ልምምዶች፣ ንባብ፣ ጨዋታዎች እነዚህን ነገሮች በማመቻቸት እየሰራው እገኛለሁ። በጎ ፍቃደኛ ነኝ። በትንሹ ይሄ በትንሹ በጣም ትልቅ ነው እንጂ ምን ትንሽ ነው? ግን አሁን ስትኝ የታቀፈ ልጅ አቃፊ ወላጅ የሚለው ትንሽ ክሊክ ስላደረገ አይነት ትንሽ ነገር ነው። በጣም አሪፍ። እንግዲህ ልጅነት የቤተሰብ ግልባጭ ነው ብዬ አምናለሁ። ለዚህ መነሻዬ ምናልባት የእኔ አስተዳደግ ነው ብዬ አስባለሁ። ሁሉም ልጅ እንደኔ አባት እንደኔ እናት ሁሉም ወላጅ ልጁን ቢያሳድግ ብዬ ውሽ አደርግ ነበር በተለይ አሁን እንደዚህ ስታቂ ምናምን ይሄ ባይደረግ ይሄ ቢደረግ ከሚለው ውጪ ስለዚህ እያንዳንዱ ልጅ ደግሞ ምግብ ልብስ መጠለያ ጥሩ ትምህርት ቤት እንደሚያስፈልገውላ መታቀፍ ያስፈልገዋል ያስባል መታቀፍ ስንል ኖት ኦንሊ ፊዚክሊ ብቻ የምናቅፈውን አይደለም። መታየት አለው በመታቀፍ ውስጥ መሰማት አለው፣ መደመጥ አለው፣ መደገፍ አለው። ስለዚህ አንዱ ደግሞ የምንታቀፍበት መንገድ ንባብ ነው። ለዛ ነው ዛሬ እዚህ የተገናኘ ነው። እንግዲህ እኔም ስመጣ ኦልሬዲ እየተጫወታችሁ ነበረ፣ ሶ ጆይን አድርጊያችሁ ነውና ከዛ በኋላ ኮሚኬስ ታረጊያቸው ሳይ የምትነግሪያቸው ነገር ህጎቹን ምናምን ሳይ ትንሽ እውቀት ይሄ በደንብ ከነሱ ጋር አታሽመንት ይፈልጋልና እንዴት ነው የገባሽበት? ባክግራውንድሽ ከዚህ ጋር ሊት ያደረገ ነው። እንዴት ገባሽበት? ቆንጆ የትምህርት ባክግራውን ላይ ከዚህ ጋር የሚሄድ አይደለም። ጤና ነው የተማርኩትኝ። ነገር ግን ከልጅነቴ ጀምሮ ክፍለ ሀገር ነው ያደግኩት። ባደግኩበት አካባቢ በደንብ ከልጆች ጋር ቅርብ ነበርኩኝ። መዋለ ሕጻናት አደረግሽው ቤቱን እየተባልኩ ነው ያደግኩት። አክቹዋሊ ታናሽ የለኝም። ከቤተሰቦች የታናሽ አላገኘሁም። ነገር ግን የሰፈሩ ልጅ ሁሉ ከኔ ጋር በደንብ ቅርበት ነበረው። ልጆችን ሰብስቤ አጥብ ነበር፣ አስጠና ነበረ፣ ጸጉር ሰራ ነበረ። ሰው እያደገ መጣ። እንደ ፋሽን ያወቅኩት ግን ከግቢ ከተመረኩኝ በኋላ መኖሪያ ቤታችን ላይ ሰብስቤ እንደዚህ መጽሐፎች እናነብ ነበረ። ከዛ በኋላ ወደ የዛሬ 78 ዓመት አካባቢ ነው ያንን ሰፈር ውስጥ ሰብስቤ ማንበብ የጀመርኩት። ከዛ በኋላ ግን በጎ አድራጎት ድርጅቶች ላይ በተለያየ በጎ አድራጎት ድርጅት ስንል ሞስሊ ምንድን ነው የሚደረገው? ወይ ምግብ ይሰጣቸዋል ወይ ልብስ ወይ ብር ነው ዶኔት የሚደረገው። ስለዚህ ከነሱ ጋር አብሮ ሆኖ መጽሐፍ ማንበብ መጫወት የምርማቀፍ ማለት ነው ከነሱ ጋር ሰው እንደሱ እያለ እየተጀመረ አሁን ደግሞ እዚህ እየሰራሁ እገኛለሁ። አዎ። እና ሳይሽም በጣም ፊዚካል ኤክሰርሳይሶች አሉት፣ ማንበብ አለው። በቃ ፕራክቲካል የሆነ ልጆቹ አክቲቪቲ ላይ እንዲሆኑ ሙሉ ሰውነታቸውን ተጠቅመው ብዙ ነገር እንዲያደርጉ ስታደርገ አይቻለሁኝ። እና አሁን ደግሞ ያሉ ልጆች ሞር ዲጂታል ስልክ ላይ ናቸው፣ በቃ ስክሪን ላይ ናቸው አብዛኞቹ። እና እንዴት ባላንስ አደረግሽው? ከዛ ደግሞ ከትምህርት ቤታቸው ብሎ በምን ይለያል ይሄኛው? ልክ ነሽ። የመጀመሪያው ነገር እንግዲህ ከልጆች ጋር ስትሆኚ ቅድምም እንዳየሽው ነው። ልጅ መሆን የመጀመሪያው፣ በጣም በጣም ልጅ መሆን አለብሽ። እንደ ልጆች መሳቅ አለብሽ። እንደ ልጆች መንቀሳቀስ አለብሽ። አሁን እኛ እዚህ ስንሰራ ትልቅ የምናደርገው ነገር ትምህርት ቤት ላይ ይውላሉ፣ የትምህርት ቤት ኢንቫይሮንመንት አለ፣ ሰፈርም ላይ ይውላሉ። ከዛ በተለየ አንደኛ አዳዲስ ጓደኞች እንዲያገኙ፣ ሁለተኛ ራሳቸውን የሚሆኑበት ቦታ እንዲያገኙ ከወላጆቻቸው ጋር በቅርበት የሚገናኙበትን ሁኔታ ነው የምናመቻቸው። እዚህ ስትገቡም ካያችሁ ጋር ሙሉ ጊዜውን አብራችሁን ስለነበራችሁ የምናደርጋቸው ነገሮች ያ ልጅ እንደሚወደድ ማሳየት ነው። የመጀመሪያው ነገር ሲገቡ ጀምረው ገና ሲገቡ ጀምረው በቆንጆ ስማይል ማያልቅብን ነገር አለ። ልጆች የሚፈልጉት ዝም ብቸኛው ነገር መታየት ኖቲስ መደረግ መወደድ ነው። ስለዚህ የመጀመሪያው በፈገግታ እንቀበላቸዋለን፣ እናቅፋቸዋለን፣ ዝቅ ብለን በላይ ብላቸው እናወራለን። ልጅ ከላይ ሆነች እሱ ከታች ሆኖ ስታወሪው ጋፕ ይሰፋል። ስለዚህ ልጅ ትሆኛለሽ ማለት ነው። በርከክ ማለት ሲኖርብሽ በርከክ ትያለሽ፣ አብረሽ ትሆኛለሽ፣ ሲስቅ ትስቂያለሽ። ና ምናልባት ኖቲስ ካደረግሽ የትም ቦታ ላይ ልጅን ፈገግ ካልሽለት መልሶ ያንን ኢኖሰንት የሆነውን ስማይል ይሰጥሻል። ስለዚህ እዚህ በጣም የሚለየው ብዬ የማስበው እዚህ የምንሰራው ከበጎ ፍቃደኞች ጋር በበጎ ፍቃድ አዳዲስ ልጆች ጋር እንዲገናኙ፣ ራሳቸውን የሚሆኑበት ነገር እንዲያገኙ፣ አዲስ ነገር ኤክስፔሪመንት እንዲያደርጉ ንባብ ጓደኛ ማገዝ፣ ጓደኛ መርዳት፣ ንባብ ትልቁ ቱላችን ነው። እዚህ የምንጠቀምበት መሳሪያችን ነው። ነገር ግን ከሱም በዘለለ ደግሞ ጌሞች አብረው ሊያረጉት በየሳምንቱ አዳዲስ ቲሞች አሉ። ላይክ የሆነ ሀሳብን ነው ይዘን የምንውለው። ዛሬ እንዳያችሁት ለውጥ የሚለውን ሀሳብ ነው። ስለዚህ በዛ ዙሪያ ያጠነጠኑ ነገሮችን በሙሉ እናደርጋለን ማለት ነው። ስለዚህ ትልቁ ነገር ያው ልጅ መሆኑ፣ አብሮ ልጅ መሆን ስት እንግዲህ ልጅ አሳድግች ተገች ልጅ አሳድጌ አላግ እኮ ፓሽንሽ የምታወሪበት መንገድ ስለገረመኝ ነው። ቃላቶች ትመርጭላቸዋለች በጣም። ከዛ ደግሞ ስታነቢላቸው ከዛ ምንድን ነው ጉብዝናቸውን ስትነግሪያቸው አይቻለሁኝ። ከዛ በኋላ የሚያነቡበት መንገድ እንዲያስተካክሉ ስታደርጊ አይቻለሁ። እና ይሄ ይሄ ሌሎች ቦታዎች ላይ የሙሉ ጊዜ ስራ ነው ወይም ሰዎች ገንዘብ የሚያገኙበት ነገር ነው። አንቺ ደግሞ እዚህ ቮለንቴር ሆነሽ ነው ይሄንን እያደረግሽ ያለሽው እና ማኔጅ እንዴት አደረግሽው? ከዛ ሰዎች ከየት ሰምተው ነው የሚመጡት? ልጅ አሳድጌ አላውቅም፣ ግን እንዳልኩሽ ያው የሰፈር ልጆችን አሳድጌ አውቃለሁኝ በጣም ቅርብ ስለሆንኩኝ ማለት ነው። ከዛ በዘለለ ላይክ ያው ስሜቴ ወደዛ ሲያደላ በዛኛው ፓርቲ ያለውን ነገር ሪዛይን አድርጌ ሙሉ ለሙሉ ወደዚህ ለመምጣት ሞካይኩኝ። ይሄንን ሳደርግ በተለይ እዚህ አሁን ይሄ ፕሮግራም ከሁለት ዓመት በላይ የቆየ ፕሮግራም ነው። ኤቭሪ ቅዳሜ ቅዳሜ ሁሌም ቅዳሜ ቅዳሜ በየሳምንቱ ፕሮግራሙ አለ። ይህንን ፕሮግራም የጀመረችው ወይም ደግሞ መጀመሪያ አብረን እንሰራ የነበረው ዛሬ ከረንት ያለችን ዛሬ ስለሌለች ነው። ናርዶስ ደበበ ትባላለች። የልጆች መጽሐፍ ጸሐፊ ነች። በጣም ነው ማመሰግናት። ከሷም ጋር እንደዚህ በፋሽን ተገናኘን። የሆነ ቦታ ው እንዴት መጣ ለሚለው ነገር ያው እሷን ምክንያት አድርጎ እዚህ ቦታ ተጠራሁኝ። ው እንደምታዩ ነው እንግዲህ በደንብ ኢንተርቴን ታደረጊያለች። ብዙ ጊዜ አሁን እነሱን አገለግላለሁ ወይም በጎ ፍቃደኛ ነን ብለን እኛ እዚህ የምንሰራ ሰዎች ስናወራ ፎሪን ለምልሽ እኔ ራሴ ነኝ እምገለገለው። እዚህ ስመጣ የትኛውም አይነት ስሜት ላይ ቢሆን፣ የትኛውም አይነት ሁኔታ ላይ ቢሆን፣ ልጅነት ያው ሁሉም ልጅ ልጅነት አለው፣ ትልቅነት ደግሞ አለው። ትልቅነትሽ በሚያስፈልግሽ ቦታ ትጠቀሚበታለሽ። ልጅነትሽን ደሞ በሚያስፈልግሽና ሁሌ ያንን ልጅነቴን ማውጣት እፈልጋለሁ ሰው ከነሱ ጋር ላይን ለማድረግ ማለት ነው። ስለዚህ የኔ ስሜት አይገባቸውም ሊዘርብ የትኛውም ስሜት ወላጅም ጋር ብትሄጂ ትምህርት ቤትን ብትሄጂ ልጆች እኛ ያለንበት ስሜት ሪፍሌክት ሊደረግባቸው አይገባም ብዬ አምናለሁ። ስለዚህ እዚህ ስመጣ ራሴን ወደ ልጅዋ መድኃኒት ቀይሬ ነው የምመጣው። ስለዚህ እዚህ እስካለን ድረስ ይህንን ምቹ ሁኔታ እንደምናመቻቸው ሁሉ እነሱ የሚቀረጹበትን መንገድ፣ ቃላቶች፣ መጽሐፎች። ጠዋት ላይ እንግዲህ እንዳያችሁን ስንመጣ ቀድመን መተል መጽሐፎች እንመርጣለን። ከቻልኩ ከቻልኩ ከዛሬ ቀን በፊት ካልቻልኩ ደግሞ ጠዋት ላይ እነሱ ሳይመጡ ቀድመን መጽሐፎች እንመርጣለን። አንባቢዎች እንመርጣለን። የሚነበብበት መንገድ ይመረጣል። እነዚህ እነዚህ ነገሮች ያው እስካለን ድረስ ኃላፊነቱ የኛ ስለሆነ እሱን እናደርጋለን። ልጆች የሚሰጣቸውን ስለሆነ የሚያበቅ ነው ሚያውቱና የሚኖሩት ማለት ነው። አንድ ልጅ በቀላሉ ፊደል እንዲይዝ በስንት ዓመቱ ነው የሚገባው? እድሜ በሰባት ዓመት በሰባት ዓመት በሰባት ዓመት በስምንት ዓመት አዚያም በላይ መግባት ቆልቶ ይገባል። ግን መግባት እንደው ፍላጎት ያለው ካለ በስምንት ዓመት እንደው በሰባት ዓመት ቢገባ እኔ በሰባት ዓመቴ ነው የገባሁት። በቃ እኔ እራሴ አዎ በሰባት ዓመቴ በጅምሬ ሮሞዴ ትምህርት የገባሁት። እንደ ሙያው እንግዲህ በጣም ትንሽ ልጆች ናቸው ዘመናዊ ትምህርትም ይማራሉ አይደለ? ስለዚህ ቅዳሜና እሁድ ነው የሚያስተምሯቸው። ሰኞ ከሰዓት በኋላ ከትምህርት ሲመለሱ እመጣለሁ፣ ይመጣሉ ሁሌ እናያ እኮ ነው ከሰኞ እስከ ዓርብ ድረስ። ሰኞ ሮብ፣ ዓርብ አሙስና ማክሰኞ እረፍት። ትንሽ ልጆቹ ጥናት ምናምን ብዛት እያስቸገረኝ እኔ የሚማሩ ከሆነ ከሰኞ እስከ ዓርብ ለመምጣት ዝግጁ ነው። አዎ እመጣለሁ፣ ከሰኞ እስከ ዓርብ ከትምህርት ቤት ሲመለሱ ቅዳሜ እሁድ ጥናት ነው። ራሳቸው ከዚህ ተሰብስበው የራሳቸው የተማሩትን የሚያጠኑበት የሚጠያየቁበት ጊዜ። በአንጻሩ እንደው ከድሮ ከሚያውቁት ተማሪ አንጻር እና አሁን በዘመናዊ ትምህርት ተምረው ከሚመጡት ህፃናት አንፃር፣ ያው የድሮ በቃልም ስለነበረ ምናምን ጭንቅላታቸው በጣም ያፈጥነዋል በጣም እና አሁን ደግሞ ብዙ የዘመናዊ ነገሮች ገብተውበታል። ስልኮች የሚጠቀሟቸው ነገሮች አሉ ህፃናቶቹ ከእሱ አንፃር እንዴት ነው አቀባበላቸው? ያሁኑ ልጆች ይበልጣሉ፣ በጣም ይበልጣሉ። ድሮ ሌላ ነገር ስለማይታወቅ ከዚያው ቁጭ ብለን እንትን ስለምንል ብዙ እድሜ እንፈጃለን። አሁን ግን ከቴክኖሎጂ ስፋት አንፃር የሚገርመው ነገር አሁን እኔ አንድ ትልልቆቹን አሁን ስነግራቸው ሁለት ጊዜ ከነገርኳቸው ይይዙታል። ምክንያቱም ይለካም ይሰሙታል። እኔ አሁን አሁን የነቃውን የተወሰነ ጊዜ ተሸጉጄ ነበረ አሁን ግን። በየስልኩ በየልኩ ሁሉም ለካ ሰምተውት አዛደምጡት ስለሚመጡ ያችን ብቻ እንደዚህ ሁለት ጊዜ ስለዘዘቅላቸው አሁን አያስቸግሩም የሆኑት ልጆች እና እንትኑ አያያዙ ያሁኑ የበለጠ ነው ብዬ ነው። እሺ እንደ ለወላጆች ምን ይላሉ? ስለ አብነት ትምህርት በተለይ አሁን ወላጆች ለአሁን ለልጆቻቸው እንደሚሉስ ነገር አለ እርስዎ አሁን ሁልጊዜም ተምረው ዶክተሩ ነውም በዚህ ዲያቆኑ ነው ቄሱ ነው። ቤተክርስቲያን የተዘጋ ቤተክርስቲያን ቢከፍቱ አይጎዳቸውም። ማለት የሚፈልጉት ነገር አለ በስተ መጨረሻ? አይ ማለት የምፈልገው ነገር እኔ እንግዲህ ጥሩ ነው፣ እንደዚህ እዚህ ቦታ እንዲ እየተደረገ ነው። ቶሎ መታወቁ ትልቅ ነገር ነው። በዚህ በማድረጋቸው ደስ ብሎኛል። እኛ መሰግናለን። እኛም እናመሰግናለን በጣም ከየት ነው የሚሰሙት? ወላጆች አንቺ እዚህ እንዳለ ወላጆች የሚሰሙት፣ አሁን ክረንትሊ ማስታወቂያዎች ምናምን አንሰራም። ነገር ግን ከሰኞ እስከ እሁድ ላይብራሪው ክፍት ነው፣ እንደምታውቂው አብረሆት ላይብራሪ። ስለዚህ ሲመጡ የላይብራሪ ባለሙያዎች እዚህ ፕሮግራም ቅዳሜ ቅዳሜ እንዳለ ይነግሯቸዋል። እንዳልኩሽ ከሁለት ዓመት በላይ ነው እዚህ የቆየ ነው በበጎ ፈቃድ ስንሰራ፣ ስለዚህ ይነግሯቸዋል። እኔ ፐርሰናሊ፣ ሌሎች ቮለንቲሮች በራሳቸው የሚያውቋቸውን ሰዎች ኢንቫይት ያደርጋሉ። ከዛ በዘለለ ደግሞ ለትምህርት ቤቶች እሱን የምንናገር ባገኘሁት አጋጣሚ እንደዚህ ፕሮግራም እንዳለን እንናገራለን ማለት ነው። ስለዚህ ይህንን በማድረግ ሰዎች ይመጣሉ። ዛሬ የመጡ ወላጆችና ልጆች ኔክስት ዊክ ለአንድ ሰው ደግሞ ይነግራሉ ለጎረቤታቸው። አሁን ምናልባት ዛሬ አንድ ወላጅ መቷል የተጓዳል አላውቅም፣ አንድ ሰውን የጠቆመኝ እዚህ ያለሽ፣ አሁን ላይ ይሳካልኛል እላለሁ። ዛሬ ተሳክቶ ሊመጣሁ እያለ ነበርና በዚህ አጋጣሚ ይመጣሉ። በጣም ረጅም ጊዜ ኦልሞስት ሁለት ዓመቱን ምናምን አብረውን ያሉ ልጆች አሉ፣ እዚህ ያደጉ ልጆች አሉ። ምንም አንበብ ሳይችል መቶ ስዕል እየተናገረ የነበረ ልጅ ሲያነብ ስታይ ትልቅ ኤግዛይትመንት እሱ ነው። እሺ ወላጆች ሲያግዙሻል። አሁን ቮለንቲየር እናንተ ቮለንቲየር ሆናችሁ ትሰራላችሁ። ከዛ ደግሞ መተው በቃ ሲያዩት ፓሽኔት ሆነው በቃ እኔም ላግዝሽ ምናምን የሚሉ ወላጆች አሉ። በደንብ በደንብ አሉ። ወላጆች በደንብ ነው የሚያግዙት። ዛሬም ስታዩቸው የነበሩ መጽሐፍ ሲያነቡ፣ በቡድን ሲያነቡ፣ ሲያስተባብሩ የነበሩ ወላጆች አሉ። ከዛ በዘለለ ደግሞ ፓሽኔትድ የሆኑ በጣም እንደዚህ ፍላጎቱ ያላቸው ሰዎች ደግሞ እስቶሪ ያነባሉ ተረት መጽሐፍ ያነቡላቸዋል። ከመጽሐፍን በዘለለ ደግሞ እዚሁ ቤት የሚመጡ ወላጆች የእኛን የአሰራር ሁኔታ ሲያዩ ምን ያደርጋሉ መሰል የተለየ ፕሮፌሽን ላይ ሊሆኑ ይችላሉ። አሁን እዚህ የምናደርገው እኛ እኛ ብቻ አይደለን የምንሰጣቸው ሌሎች እንግዶችም እንጋብዛለን። ልክ እንግዶች ሲመጡ ምንድ የሚያደርጉት እነሱ ያሉበት ነገር ለልጅ እንዴት ነው የሚቀርበው መጽሐፍ በሱ። ለምሳሌ አንድ ሐኪም ከመጣ ያ ሐኪም ምን መጽሐፍ ስዊት ሊያደርግ ይችላል። ከእሱ ጋር ከዚህ በፊት አሁን መስማት የተሳናቸው ሰዎች መጥተው ነበረ። የተለያዩ ሰዎች ይመጣሉ፣ እነሱ ከወላጆችም ይመጣሉ። እኛም ደግሞ እንግዶችን እንጋብዛለን። ስለዚህ ሲመጡ ምንድነው የሚያደርጉት መሰለሽ? ያንን ለልጆች እነሱ ያለበትን ነገር የግዴታ በዚህኛው አይደለም፣ በዚህ እነሱ ባሉበት መንገድ ሆነው ግን ለልጆች ስፔት በሚያደርግ መልኩ ያቀርባሉ። ሰው ወላጆች በእሱ መልኩ ያግዙናል፣ ማቴሪያሎችን በማምጣት ያግዙናል። ከለሮች፣ አሁን ወላጆች በራሳቸው ስሜት ከለር ያደርጋሉ። ሌላው በጎ ፍቃድ እንሄዳለን። አንዳንድ ማዕከሎች በራንደም እንዲህ በተመቸን ጊዜ እንሄዳለን። ስንሄድ ትልቁ አላማው ምንድን ነው? ልጆች ቮለንቲሪዝምን እንዲለምዱ ነው። ስለዚህ ወላጆች ብቻ አይደሉም የሚመጡት ወላጆች ልጆቻቸውን ይዘው ያ ሴንተር የሚፈልገውን ነገር ስለዚህ እዚህ ያለውን ፕሮግራም እዛ ሴንተር ላይ እናካሄዳለን ማለት ነው። ሰው ወላጆች በዛ በዛ መልኩ በደንብ ትልቅ ሰፖርት የሚያደርጉን እነሱ ናቸው። እንዳየሹ ደግሞ እዚህም ሲቀመጡ ከለር ያደርጋሉ። ጌም ሲኖር አብረው ጌም ይጫወታሉ። እንደዚህ እንደዚህ ነገር ያደርጋሉ በደንብ። እንኳንም ይህን ስራ ጀመርኩት ወይም እንኳንም እንዲ አረኩ ያልሽበት አጋጣሚ ነበር ወይ? ብዙ ጊዜ፣ በጣም ብዙ ጊዜ እኔ ላይ ከልጆች ጋር ስሆን ልጅ ነው መሆነው እንዳልኩሽ፣ ለነሱ ከምጠቅመው ለነሱ ከምጠቅመው በላይ ራሴ ነው የሚጠቅመው። በተለይ ደግሞ እንደ ፓሽን ሀሳቡ ሰብሰብ ብሎ እንደ ራእዩም ሲመጣ ደግሞ ለዚህ የተፈቀደው ስለምችለው ነው ብዬ ነው ማምነው። ምናልባት አክስቴ ትላይ ነበረ አንቺ በህይወት የተረፍሽው የሆነ ጊዜ በጣም ሲቪያ የሆነ ነገር ስለነበር በአንቺ ምክንያት እግዚአብሔር ሊያየው የፈለገው ነገር ስላለ ነው፣ ስለይ ነበር እና የሆነ ጊዜ በጣም ያናደደኝ ነበረ። ከዛ ግን እንኳንም ወደዚህ መንገድ መጣው፣ እንኳንም ይሄን አደረግኩኝ ይላለሁ። አሁን ላይ ከድሮ ጋር ስናወዳደረ፣ አሁን ድሮ ትምህርቱም አኗኗራችንም ሶሻላይዝ አድርገው ስለሆነ እርስ በእርሳቸው ትሬን ይደራረጋሉ። ህጻናቶቹ የሚያዩት ነገር አንዱ ከአንዱ ሼር ያደርጋል። አሁን ደግሞ አፓርትመንቶች ናቸው፣ ኮንዶሚኒየሞች ናቸው የምንኖርበት ሞር ፕራይቬት የሆነ ነገር ውስጥ ነው የምንኖረው እና ከዛ አንጻር ልጆቹ እዚህ መጥተው ሶሻላይዝ እንዲያደርጉ፣ እርስ በርሳቸው አንድ ልጅ ብቻም ቢሆን ጓደኛ ይኖረዋል፣ እህት ወንድም ይኖረዋል። እሱን ስሜት ከመፍጠር አንጻር እዚህ አዲስ ጓደኛ እንላለን ላ አዲስ ጓደኛ ገባች። አዎ ብዙ ጊዜ እዚህ ሲመጡ አንደኛ ከቤተሰብ ጋር ተጣብቀው ነው የሚመጡት፣ ሁለተኛ እህት ወንድም ጋር ተጣብቀው ነው የሚመጡት። ኢቭን ኢቭን እዚህ እኛ ጋር የመጡ ልጆች ጓደኛ ሆኖ አብረው ይሆናል። ስለዚህ አዲስ ልጅ እንዲቀላቅሉ እናደርጋለን ጌርሞቻችን ላይ ማንበብም ላይ ክንዋኔዎች ላይ እዚህ የሚካሄዱት ሁሉም ክንዋኔዎች ላይ የማያውቁትን አዲስ ሰው መቅረብ ስፔሻላይዝ ማድረግ እንዲችሉ ነው የምናደርገው። እሱን ፑሽ በማድረግ አይደለም ወይም በመግፋት ኖ፣ ከሱ ጋር አትሆኑም፣ ኖ፣ ከሷ ጋር አትሆኑም ሳይሆን አዲስ ጓደኛ ስትሆ ደስ ነው የሚለው። እንግዲህ ልጅነት በዛ ላይ ነው የሚመጣው። ቅድም አልከበደሽ ማለ አዲስ ጓደኛ ማለት ልጅ ስትሆኚ አዲስ ጓደኛ ወይ አዲስ ነገር ስትባይ ደስ ብሎሽ ነው። ሰዎች አሁን ይህ ስራ ሲሰራ በበጎ ፈቃድ ነው የሚሰራው። እዚህ ጋር ብቻ እንዲሆን አይደለም። በየሰፈሩ እንዲህ አይነት ነገሮች ቢኖሩ በየጎረቤታችን፣ በየትምህርት ቤቶች ላይ እንደዚህ አዳዲስ ነገሮችን የሚያዩበት ራሳቸውን ኤክስፕሎር የሚያደርጉበት ነገር ቢኖር ምኞቴ ነው። እንደኛ ደግሞ እንደምንሰራው ምኞታችን ነው። ስለዚህ ሁላችንም ነን ኃላፊነት ያለብኝ ያንንም ለማድረግ ደግሞ ማለት። እሺ፣ መድኃኒት በጣም አመሰግናለሁ። እንግዲህ በጣም ውድ ጊዜሽን ነው የወሰድኩት። ሰው አሁን ወደ ልጆች መመለስ ትችያለሽ። በጣም አመሰግናለሁ። እጅግ በጣም ነው የማመሰግነው። እኔም እዚህ መታችሁ አብራችሁን ስለነበራችሁ እንግዲህ፣ ከመጣሽ አይቀር ደግሞ ዝም ብሎ መውጣት የለም እኛ ቤት ከመጡ አይቀር አንድ ስቶሪ ወይም ጌም ሊሆን ይችላል። የመረጥሽው ሞሮፍ አንቺም ስታድጊ ደግሞ እንደው ለልጆች ዛሬ ቢሆን ያልሻቸው ነገሮች ካል ተዘጋጅተሽም ከመጣሽ ደግሞ እነሱን ነገሮች ለልጆቻችን ሰተሽልን ተገልግለሽ ብትጂ ች ደስ ይለኛል ደስ ይለኛል። እኔም አዲስ ጓደኛችን ተረት ታነብልናለች ይላሉ። ስለዚህ አዲስ ጓደኛችን ተረት ታነብልናለች አብረን እንሆናለን ማለት ነው። ቀመጥ ሸረሪቷ። የምናዳምጠው በዓይናችን በጆሯችን፣ በሁሉ ሰውነታችን ነው። መጽሐፏን ማንበብ ትጀምር። አለ ገምቱ። ሚያቅሰው ሌላ ሰው ሌላ ሰው ሌላ ሰው። እሺ እሺ፣ እማሆይ ሆይ ጽጌ ማርያም ነው የሚባለው። አንቺ ምን ማን ያልሽው? ጽጌ እንረሳሽ ነው። እሺ፣ ለማንኛውም ሙዚቃ ትወዳላችሁ? አሁን ማነብላችሁ ስለ ሙዚቃ ስለሆነ ነው። ሶላምበን እ በ1916 ዓመተ ምህረት የተወለደችው የዮብዳር ገብሩ ገና የስድስት ዓመት ህፃን እያለች ከእህቷ ከስንዱ ገብሩ ጋር ወደ ስዊዘርላንድ ለትምህርት ተላከች። ዛሬ እንግዲህ ከልጆች ጋር በጣም ቆንጆ ጊዜ አሳልፈናል። እረፍታቸውን፣ ዊኬንዳቸውን እንዲሁም የተለያየ የክረምት ጊዜያቸውን የት ማሳለፍ እንዳለባቸው ለማሳየት ሞክረናል። ከየኔታ የትምህርት አሰጣት ጀምሮ እስኪ ስሰ ዘመናዊ የተለያዩ አክቲቪቲዎችን እያደረጉ እንዴት ጊዜያቸውን ማሳለፍ እንደሚችሉ አይተናል። እንግዲህ ከቀድሞ እስካሁን ድረስ ያለውን የተለየ አሪፍ የምንለውን አማራጭ ተጠቅመን እንደሚስማማቸው አድርገን ጥሩ ጊዜ እንዲያሳለፍኩ ማድረግ እንችላለን። በሚቀጥለው ደግሞ የተወራጃለን እንደምንል አይታወቅም። መልካም